ሻዋዘ የሰበር ነው። ትልቋ ሰይጣን ባሏት አሜሪካ ከሰላጤው መባረርና ግልገሏ ሰይጣን በሚሏት እስራኤል ከምድረ ገጽ መጥፋት ላይ የእስላማዊ አብዮታዊ ሪፐብሊክ ኢራንን መሰረት የጣሉት የኢራን አብዮታዊ ሃይማኖታዊ፣ መንፈሳዊ መሪም አያቶላ ኻሜኒ አሜሪካንን ጆሮ ግንዷ ላይ በጥፊ አልሰናታል ሲሉ ባልበገር ባይነት ስሜት ተናገሩም። የወደኩ የሞትኩ እንደሆነ አርማዬን ያነሳሉ ያሏቸውን ሶስት እጮች ተተኪዎች ሰይመው የአገዛዙን ወታደራዊ ስለላዊና ሳይንሳዊ አንገት ከቀላው አይሁዳዊቷ ባላንጣቸው ሰይፍ ገለል ለማለት እስካሁንም በህቡ የሚገኙት የሰማንያ ስድስት ዓመቱ ካሜኒም ቀደም ብሎ በቪዲዮ ተቀርጾ ከተላለፈው መግለጫቸው በፊት በኤክስ ገጻቸው ባሰፈሩት መልእክት ፋርሶች ባንገቴ ላይ ያለ ያጠለቁት የኒክሌርና የቦሊስቲክ ሚሳኤል መጅን አውልቄ ለመጣል ሰኔ ስድስት በተባለ ጁን አስራ ሶስት በተባለ ክፉ ዓርብ ዘላ ጉብ ያለችብን እስራኤልን ወግረን አሸንፈናታል ብለዋል። ካሚኒ እንደሚሉት ከሆነ የስምንት ዓመት ታናሻቸው የአሜሪካው ሌላ እያል ፕሬዚደንት ዶናልድ ትራምፕ ጦርነቱ ላይ ባለፈው ቅዳሜ ሌሊት ዘለው ድርግም ያሉትና ለእስላማዊ አብዮታዊ ኢራን ዝንተ ዓለማዊነት ዋስጠ በቃ እንዲሆንን እንዲሆነን ከሶስት አስርተ ዓመታት በላይ የካብንና የገነባነውን በመቶ በመቶ ቢሊዮን ዶላሮች የሚቆጠር ገንዘብ ያፈሰስንበትን የደህንነታችን፣ የህልውናችን ዋስና ጠበቃ በሆኑት የኒውክሌር ተቋሞቻችን ላይ በሰይጣን ድጅኖ የቆፈሩትና የፈነቀሉት እስራኤልን ለማዳን ሲሉ ነው ብለዋል። ካሚኒ ፖሊስቲኮቻቸው የእስራኤልን ንብርብር የመከላከያ ግድግዳዎች እየጣሱ ማለፋቸውን ገልጸው፣ አሜሪካ በቀጥታ ዘላ የገባችው ባትገባ ኖሮ ጽዮናዊቷ አገዛዝ ሙሉ በሙሉ እንኩትኩቷ ይወጣ እንደነበር ተሰምቷት ነው። አሜሪካ የገባችው ግልገሏን ለማዳን ነው ሲሉ ፍርጥም ብለዋል። ካሜኒ ሲቀጥሉ አሜሪካ የኒውክሌር ጣቢያዎቻችንን አጠቃች፣ የፈጸመችው ያከናወነችው ይህ ነው የሚባል ግምት የሚሰጠው ነገር ግን የለም ብለዋል። የአሜሪካ ፕሬዚደንት እንዲህ እዩኝ ይሁኝ እያሉ ያንጎራደዳቸው ወደው ሳይሆን አስፈልጓቸው ነው ብለዋል ካሚኒ። እንደ ካሚኒ ከሆነ ትራምፕን አያሆሆ ማታ ነው ድል እያሰኘ በትከሻ ላይ እንዲፈናጠጡ የሚያደርግ ድል የለም፣ መሬት ላይ ያለው እውነታና ያሳይም ይላሉ። ዶናልድ ትራምፕ እንደ ወተት አንጀት በረዘመ ቅጥልጥል ዋሻዎች በተራሮች ማህፀን ውስጥ አንድ መቶ ሜትር ጠልቆ የተገነባውን ፎርዶ የኑክሌር ማበልጸጊያ እንደ ብቅ ለማበራየት ሲባል ለሱ ተብሎ ታስቦበት የተሰራውን ጂቢዩ 57 እዝባር ቢ ማሲቭ ኦርዲናንስ ፔኔትሬተር ፈንቀል የሰይጣን ዲጂ ነው በመተማመን ቢጥሉም እና ጉሮ ሸባይ ማለት ቢፈልጉም የሀገራቸው መከላከያ ሚኒስቴር ፔንታጎን የስለላ ክንድ ሆነው ወታደራዊ የስለላ ኤጀንሲን በትኩስ ደስታቸው ላይ ሌላ ቅዝቃዛዋ ቸልሶበታል። ኤጀንሲ የተወራለት የሰይጣኑ ዲጂ ነው ያውም ስድስቱ የፎርዶ ላላይ መዋቅርን እንዳይሆን አደረጉት እንጂ ቁልፉን ሁለት መቶ ሴንትሪ የበለጸገ ዩራኒየም የሚገኝበትን የምድር በታች ክፍሉን ለክፉ አልሰጠውም ሲሉ ገምግመዋል። ስለዚህም ኢራኖች ምሽቱን እሳቷን አዳፍና ጠዋት ክብሪት መጫር ሳያስፈልጋት በቀላሉ እፍ ብላ እንደምታቀጣጠልባት ል ሁሉ የኢራን መሐንዲሶችና የኒውክሌር ሳይንቲስቶች ፎርዶን በሁለትና ሶስት ወር ጊዜ ውስጥ መልሰው እንደነበር ሊያደርጉት ይችላሉ ብሎ መገምገሙ የዋይት ሀውስን ቆሽት ለብግነት አጋልጦታል። ቶታሊ ኦብሊትሬትድ፣ ሙሉ በሙሉ ዶጋመድ የሚለውን የውጤት መግለጫቸውን መልሶ ለመዋጥ ያቃራቸው ዶናልድ ትራምፕ በፔንታጎን የስለላ ክንድ ኤጀንሲ የፖለቲካ ጠላቶቻቸው እናሳንሴ እናንኳሴም የስለላ ድርጅቱን የሙያ ልዕልና በርዘው በመግባት ድርጅቱ አገር ወዳድነትን ክዶ የሌለውን የፕሮፓጋንዳ መጠቀሚያ በመሆን ፍልሚያዬን አንኳሶብኛል ብለው አምነዋል። የጦርነት አሸናፊ መሪ መታፈርና መፈራት ያከናነባቸውን የሰይጣን ዲጅኖ ጥቃት ፋይዳ ለማዳን የሀገሪቱ ማዕከላዊ ስለላ ድርጅት ሲአይኤ እና የብሔራዊ ስለላ ድርጅቱ እንደዚሁም የእስራኤል አቶሚክ ኮሚሽን አብረቸው ቢቆሙም ከነከሰ እንደማይለቅ ውሻ ጥቃቱ እንደተባለው ደምሳሽ አልነበረም የሚለውን ቀሳፊ የፔንታጎን ግምገማ ወይም ቅድመ ግምገማ ዘገባ እንደ ማስቲካ ያኘከው የአሜሪካ ፕሬስ እፎይታ አልሰጣቸው። ዛሬ ቀን ላይ በሀገሪቱ ቁጥር አንድ ጄኔራል የጥምር የታማጆር ሹሞች ሊቀመንበር መንበር ባለአራት ኮከብ ጄኔራል ቃየል ከመከላከያ ሚኒስትር ሄግሴት ጋር አብረው በመቅረብ በቪዲዮ ፕሮጀክተር በማሳየት ሊያስተባብሉና ሊያርቁ ቢፈልጉም የቀለባሾችን ጋዜጠኞች ጋግርት አልቻሉትም።

ይስማማሉ፣ በዚህ ቃል አሏቸው። ጀኔራል ቃየል አዲስ አበቦች እንደሚሉት ባልሰም ያለፉት የፕሬዚደንት ዶናልድ ትራምፕ ኦብሊ ትሬት ዶጋመድ የተጋነነች ሳትሆን እንዳልቀረች የጀኔራሉ የኩራት ዝምት አሳብቋል። የፋርሱ መንፈሳዊ መሪ አሊ ካሜኒም በዛሬው መግለጫቸው ሰውየው ያጋንናል ሲሉ ይህን ማለታቸው ነበረ። ምክንያቱም ካሚኒ እንዳስቀመጡ ትራምፕ የሚያጋንኑት አንድ የሆነ ነገርማ መደበቅ አስፈልጓቸዋል ብለዋል። ካሚኒ በንግግራቸው የፕሬዚደንት ዶናልድ ትራምፕ ጦርነቱ ዘሎ መግባት ለመፍረስ አፈፍካ የነበረችውን ጽዮናዊት አገዛዝ በነፍስ ከማዳን በስተቀረ ፋይዳ አልነበረውም ብለዋል። ምክንያቱንም ሲያስረዱ እስራኤልን ከመታደግ በስተቀረ በኒውክሌር ተቋሞቻችን ላይ ይሄ ነው የሚባል ጉዳት አላደረሱም ሲሉ ካሚኒ ፍርጥም ብለዋል። የፕሬዝደንት ዶናልድ ትራምፕ ቁስል ላይ ጨው የነሰነሳ መግለጫቸውን በመቀጠል ካሚኒ እስላማዊቱ ሪፐብሊክ ኢራን አሸንፋለች፣ በበቀልም የአሜሪካንን ፊት በጥፊ ጭለዋለች ብለዋል። ካሚኒ የጠቀሱት ጥፊ ኳታር ውስጥ በሚገኘው ትልቁ የአሜሪካ ጦር ሰፈር ላይ የከፈቱትን የአስራ አራት ሚሳይሎች ሩምታ ነው። ካሚኒ እንደሚሉት የአየራይል ጦር ሰፈሩ ተነብጫዋል። ይሁንና አሜሪካንና ኳታር አስራ ሶስት ቦሊስቲክ ሚሳይሎች ተቀንድበው መውደቃቸውንና የደረሰ ጉዳትና ውድመት እንደሌለ ይናገራሉ ቢናገሩም ታዲያ ከመከላከያው ያመለጠው አንድ ቦሊስቲክ ሚሳኤል ምን ላይ እንደወደቀ አልገለጹም። ዳግም ሌላ ጥቃት ቢቃጣ አያቶላ ካሜኒ በመግለጫቸው ጠላት ያለ ጥርጥር የከበደ ዋጋ ይከፍላል፣ እጅ መስጠት የለም፣ ሀገራችን ሀያል ናት ብለዋል። ሲቀጥሉም ታላቁ ሀገር ኢራን በውሸት ላይ በተመሰረተችው ጽዮናዊት አገዛዝ ላይ ለተቀዳጀችው ድል እንኳን ደስ አላችሁ ማለት ፈልጋለሁ ብለዋል ካሜኒ። ራሳቸውን ደብቀውና ለምናልባቱ ሶስት ተተኪ እጩዎች መርጠው በመሮት ውጊያም እስራኤልን በአምስት መቶ ሃምሳ ቦሊስቲክ ሩምታና በአንድ ሺ ሰው አልባ ወደ ወግር ያለሁ ብለዋል። እስራኤል እንደምትለው ከቦሊስቲክ ሩምታዎች መካከል ሰላሳው ከሰው አልባ ወገብ ደግሞ አንድ እንዳለፈና የመኖሪያ ሕንጻዎችን ዩኒቨርሲቲዎችን እና ሆስፒታሎችን በቀጥታ በመምታት የከፋ ውድመት እንዳደረሰና ሀያ ስምንት ዜጎቿን እንደገደል አስታውቃለች። በሺዎች የሚቆጠሩ ቆስለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወገናቸው በሰጡት መግለጫ የኢራንን የኒውክሌር ፕሮጀክት ሙሉ በሙሉ ጨንግፈነዋል ብለዋል። ሲያስጠነቅቁም እነዚህን ተቋማት ማንም ደፍሮ መልሶ ሊገነባ ቢሞክር ሙከራውን ለማኮላሸት በተመሳሳይ ቁርጠኛነት በተመሳሳይ ኃይል እንመታለን ብለዋል። የኢራኑ መንፈሳዊ መሪ የአያቶላ ካሜኒ ቢያንስ ከተኩስ አቁሙ በኋላ እንደውም ደግሞ ከዛ በፊት አንድ ሳምንት ለሚሆን ጊዜ ያው ህቡ ቦታ ላይ ነበሩ። የባንከር የሚባል ራሳቸውን ሊጠብቁ የሚችሉበት ቦታ ነበሩ። አሁንም መልእክታቸው የተላለፈው በቪዲዮ ተቀርጾ ነው፣ አስቀድሞ ተቀርጾ ነው የአስተላልፉት መልእክት እንግዲህ እንደሰማው ነው። በዚህ መግለጫቸው ድጋሚ አሜሪካ ኢራን ላይ የሆነ ጥቃት አደርሳለሁ ብላ ብትል ኳታር ያለው ብቻ ሳይሆን በመላው መካከለኛው ምስራቅ የሚገኘው የአሜሪካ የጦር ሰፈር ኢላማ ሊሆን እንደሚችል ነው ያስጠነቀቁት። በኢራን እና በእስራኤል መጨረሻም ላይ ደግሞ አሜሪካን ጣልቃ ገብታ ያደረሰችው ጥቃት አለ። እነዚህ ጥቃቶች ከዓለም የተሰወሩ ጥቃቶች ናቸው ወይ? አሁን የኢራኑ መሪ ሃያቶላው ይሄንን ሲናገሩ ምንድን ነው ተጨባጭ ነገራቸው? ምንድን ነው የሚደግፋቸው ነገር ነው? እንደው የኢራንን ህዝብ ለማነሳሳት ዴሊብሬትሊ ታስቦ እና ታቅዶ የተደረገ ንግግር ነው ወይ? ያ ካልሆነ ደግሞ ይሄ ንግግራቸው፣ ምክንያቱም ይሄ ጉዳይ የህልውና ጉዳይ ስለሆነ ድጋሚ ሌላ ጦርነት አያመጣም ወይ? ዋሌን ማጠናከር ወይም ማስተባበል የምንችለው ቢያንስ ግን መንፈሳዊ መሪ አቶላ ካሜኒ የሰጡት መግለጫ ኢራን ለዚህ ለአስራ ሁለት ቀን ጦርነት ያላት አመለካከት ነው። በነገራችን ላይ በዚህ ጦርነት ኢራን ከስድስት መቶ በላይ ዜጎቿ ተገድለዋል። ልክ እንደ እስራኤል ሁሉ ሆስፒታሎች እሷም ወድመውባታል። የመኖሪያ ህንፃዎችም እንደወደመው ገልጻለች። ወደ ከአራት ሺህ በላይ ሰዎች ደግሞ እንደቆሰሉባት ታውቋል። እንግዲህ ምንድነው ማለት ምንችለው ሁለቱም እንደሰማሃው? ለምሳሌ አልጀዚራ ላይ ገብቼ ሳነብ አንድ እስራኤል ኮሎኔል አነጋገረው። ኮሎኔሉ ኢራን አሸነፍኩ ማለቷ ጆሬ ነው፣ ይህን ጆሬ ማመን አልችልም የሚል አስተያየት እንደሰጡ የተቀመጠ አለ። ግን ዜናውም በዜናነቱ ማቅረብ አለብን። ምክንያቱም በተመሳሳይ ሁኔታ የእስራኤልንም ወይም የአሜሪካንን ያቀረብ ነው በዚህ መንገድ። ስለዚህ ግን በኋላ ለምሳሌ ዶናልድ ትራምፕ የሰጡት መግለጫ ቶታሊ ኦብሊተሬትድ ሙሉ በሙሉ ዶጋ አመድ ሆኗል ወደ አንድ ማንኪያ አመድ ተቀይሯል ብለው የሰጡት መግለጫ ሆ ሊያስተጋባ ነው። ከዛ በኋላ ደግሞ የፔንታጎን የስለላ ክንድ የሆነው ሚሊትሪ ኢንቴሊጀንስ አሁን፣ ለዋይት ሀውስም መጀመሪያ ለጋዜጣ ሲኤንኤን ነው ያሸለኩት። በኋላ ላይ ግን አሁን ዶናልድ ትራምፕ እንዳረጋገጡት ለራሱ ለዋይት ሀውስ የቅድመ ምርመራ ውጤቱን አቅርበዋል።